ልብ እናመሰግናለን። እንግዲህ በአራቱም ቀጠና ዘጠነኛ ቀኑን የያዘ ዘመቻ አንድነት በሰፊው እንቅስቃሴ እየተደረገ በርካታ አስደናቂ ጀብዶዎች እየተፈጸሙ ይገኛሉ። እንግዲህ እነዚህ ጀብዶች በህዝብ ግንኙነት መምሪያ ኃላፊዎች እየተገለጹ ይገኛሉ። አልፎ አልፎም ወታደራዊ አዛዦቹም እንደዚሁ ብቅ እያሉ ሀሳብና አስተያየታቸውን እየሰጡ ይገኛሉ። በዛሬው ዕለት ደግሞ ከቀጠና የትስስር መምሪያ ኃላፊዎች ጋር ቆይታ እናደርጋለን። ከቀጠና የትስስር ማለትም ከአማራ ፋኖ በጎጃም ቀጠና የትስስር መምሪያ ኃላፊ ፋኖ የቆየ ተሞላ ከአማራ ፋኖ አንድነት በጎንደር የቀጠና ትስስር መምሪያ ሀላፊ ፋኖ በየነ አልማው እንዲሁም ደግሞ ከአማራ ፋኖ በወሎ ምክትል የፖለቲካ መምሪያ ሀላፊና እንዲሁም ደግሞ የቀጠና ትስስር መምሪያ ተወካይ ፋኖ ሞገስ አባራው፣ የአማራ ፋኖ በሸዋ የቀጠና ትስስር መምሪያ ሀላፊ ፋኖ ዳዊት ቀጸላ ጋር ቆይታ እናደርጋለን። ከሚዲያዎች በኩል አሻራ ሚዲያ፣ ኤቢሲ ቴሌቪዥን፣ ግሎባል ፋኖ ሚዲያ፣ ሮሃ ሚዲያ ብላክ ላዮን ሚዲያ እና ኢትዮ ሁለት አምሳን ሚዲያ እንገኛለን። እንግዲህ ዘመቻ አንድነት በሁሉም ቀጠና ከፍተኛ ተጋድሎ እየተደረገ በርካታ አስደናቂ ጀብዶዎች እየተፈጸሙበት እንደቀጠለ ያለበት ሁኔታ አለ። ከዚህ አንጻር የፋኖዎቹ የቀጠና ትስስር ምን ይመስላል? ከአማራ ፋኖ በወሎ ምክትል የፖለቲካ መምሪያ ኃላፊና እንዲሁም ደግሞ የቀጠና ትስስር መምሪያ ተወካይ ፋኖ ሞገስ ከአንተ አመሰግናለው። እንግዲህ እንደሚታወቀው የዚህ የአማራ ሕዝብ ትግል ወሳኝ ምዕራፍ የሆነው እና በዚህ የትግል ሂደት ውስጥ ትልቅ አመርቂ ድል እየተመዘገበበት ያለው ብዙ ትሩፋቶች እየተገኙበት ያለው የዚህ ዘመቻ አንድነት እንደሚታወቀው በሁሉም የአማራ ክልል የትግል ሜዳ ላይ በከፍተኛ ሁኔታ ተጧጥፎ መቀጠሉ ይታወቃል። በየጊዜው ድሎች እየተመዘገቡ ነው የሚገኙት። እንግዲህ ይሄ ከአንድነት ባሻገር ጠላት ላይ በከፍተኛ ሁኔታ ሲሰራ እየፈጠሩ እየፈጠረ መሆኑ የሚታወቅ ነው። ይህም በህዝብ ግንኙነቶቻችን በኩል እየተገለጸ ቆይቷል። እንደ አማራ ፋኖ በሎ አጠቃላይ ሁሉም ክፍለጦሮች በመተሳሰር እና ቀጠናዊ አንድነታቸውን በማስተሳሰር ከፍተኛ ጀብድ እየተፈጸመ ነው የሚገኘው። በተለይ ኮሮች በሰፊ ቀጠና የተቆጣጠሩ ኮሮች ይህንን ሰፊ ቀጠና ያካለለና ጥላት ያለባቸው ቦታዎች ድረስ በመሄድ አንዱ ኮር የሚያጠቃ ከሆነ ሌላ የኮር አህዶች ክፍለ ጦሮች እና ሻለቃዎች ቦታ በመዝጋት እንዲሁም የጠላት እንቅስቃሴ ሲኖር ወይም ተጨማሪ ኃይል ለማስገባት ሲንቀሳቀስ ከፍተኛ ምት በማሳረፍ ደፈጣ በመያዝ ጀብድ እየተፈጸመ ነው የሚገኘው። ይህ እንግዲህ አማራ መሬት ሰፊ ከመሆኑ አንጻር በጣም በሚገርም ሁኔታ ከዚህ በፊት ለምሳሌ ምዕራብ ወሎ ኮር ያለ እንደ አማራ ነ ወሎ ማለት ነው። ምዕራብ ወሎ ኮር ከልጅያሱ ኮር ልጅያሱ ኮር ከምስራቅ አማራ ኮር ምስራቅ አማራ ኮር ከላስታ አሳመነው ኮር፣ እነዚህ የማይገናኙ የነበሩ ቦታዎች ሁሉ ክፍት ተደርገው ያ ማለት መገናኛ ቦታዎች አካባቢ ላይ አገዛዙ የአገዛዙ ሀይል የሰፈረባቸው አካባቢዎች ተወግደው በአጠቃላይ አሁን ከላስታ አሳመነ ኮር ጀምሮ ማለት ዋግምራ መሬት ጀምሮ ማለት ነው። እስከ መራቢ መኮር ያለበት እስከ መካነ ሰላምና ውድዲ አካባቢ የማለት ማለት ደራን እስከሚያዋስኑ ድረስ ማለት ነው። በቀጥታ እያንዳንዱ ቦታ ክፍት ተደርጎ በትራንስፖርትም የትራንስፖርት አውራ ጎዳናዎች ያሉባቸውን ጨምሮ እና የእግር ጉዞ ያለባቸውን አጠቃላይ በርካታ ቦታዎች አንዳንድ ቦታዎች የተቆራረጡ የማያገናኙ እና አገዛዙ ሰራዊት ሰፍሮባቸው የነበሩ ሁሉ ተከፍቶ በዚህ አንድነት አንዱ ለአንዱ ሽፋን እየሰጠ ያለበት ሁኔታ ነው ያለው። ለምሳሌ ማንሳት ብንፈልግ ሰሞኑን በህዝብ ግንኙነታችን እየተገለጸ እንደነበረው ላስታሳመነው ኩር ለምሳሌ ላሊበላ ከተማ ገብቶ ክፍለ ጦሮች በተናበበ ስራ ከፍተኛ የሆነ አገዛዙ ላይ ከፍተኛ የሆነ ከባድ ምት በማሳረፍ ከፍተኛ የሆነ ኪሳራ ደርሶበታል ደርሶበታል። እንግዲህ ይሄ ላስተሳመነ ኩር ግዙ ፍቁር ማለት ነው። ይህንን ላሊበላ ከተማ ላይ አገዛዙን ለመምታት በሚደረገው ዘመቻና ውጊያ ከብዙ አቅጣጫ በተለይ ከወልዲያ አቅጣጫ በርካታ ኃይል ይዞ ይንቀሳቀስ የነበረውን ኃይል ከወልዲያ በቅርብ ርቀት በተለይ ደግሞ ከቃሊም እስከ አፍሪኬር እስከሚባለው ድረስ ዋና መስመሩን በመቆጣጠር እንዳይንቀሳቀስ አድርገውት ቆይተዋል። በጣም በሚገርመ ሁኔታ ደግሞ በታች በኩል እንዲሁ በጎንደር በኩል በአማራ ፋኖ አንድነት በጎንደር በኩል ከነፋስ መውጫ እስከ ታች ባህር ዳር ጫፍ ድረስ የተያዙ መንገዶች ነበሩ። ስለዚህ አገዛዙ ሀይል መጨመር እንዳይችል የሆነበት ሁኔታ ነበረ። በዋግምራ በኩል ደግሞ አንዷ ክፍለ ጦር ቦታ ዘግታ አጠቃላይ ምንም ተጨማሪ ሀይል ሳያገኝ ውስጥ የነበረውን ሀይል ከተማው ላይ የነበረው ከፍተኛ ኪሳራ ማድረስ ተችሏል። ይሄ እንግዲህ የአንድነት ውጤት ነው። ከዚህ ባሻገር ሌላኛው ነገር በዚህ የዘመቻ አንድነት ያለው ቀጠናዊ ትስስር መግለጽ የሚያስችለው ነገር ኮሮች ከኮሮች ክፍለ ጦሮች ከክፍለ ጦሮች እየተናበቡ እየተሰራ ያለበት ሁኔታ ነው ያለው። አጠቃላይ የክፍለ ጦር አመራሮች ከሌሎች ክፍለ ጦር አመራሮች ጋራ በአንድ ውይይት በማድረግ የኮ አመራሮች ከሌሎች የኮር አመራሮች ጋር ውይይት በማድረግ ትስስር የተፈጠረበት ሁኔታ ነው ያለው እና እንደ አማራ ፋኖ በወሎ ብቻም ሳይሆን አጠቃላይ እንደ አማራ የአማራ ትግል እውነት ለመናገር ሌላ ማርሽ ቀያሬ የሆነ ትግል እየተደረገ ነው የሚገኘው። በዚህ በዘመቻ አንድነት አገዛዙ ላይ ያደረሰው ኪሳራ የሚታወቅ ነው። ይሄ የሆነው ደግሞ አንዱ የቀጠና ትስስር ጉዳይ ስለሆነ ምናልባት ከዚህ በበለጠ ደግሞ በማጠናከር በእያንዳንዱ እርምጃችን ሁሉም አንድ ፋኖ አንዱ የፋኖ አደረጃጀት ለሌላው የፋኖ አደረጃጀት መከታ ከመሆኑ በላይ በጣም የሚያስደስት ነገር የለም እና ከዚህ በላይ ብዙ ነገሮች መሰራት እንደሚችሉ የታየበት ሁኔታ ነው ያለው። እንደ አማራ ፋኖ በወሎ ይሄንን ይመስላል። አጠቃላይ ግን ዘመቻ አንድነቱ በመታወጁ አንድ ቦታ ላይ ውጊያ ተደርጎ ውጊያ እየተደረገ ሌላ ቦታ ላይ ውጊያ ሳይደረግ በመቅረቱ እየጨመር የነበረው ሀይል ባለበት ሆኖ ማጥቃት እንቅስቃሴ ፋኖ በሁሉም አካባቢ በመጀመሩ ከአንድ ቦታ ወደ አንድ ቦታ ሰራዊትን የማጓጓዝ ጠላት ሰራዊትን የማጓጓዝ እንቅስቃሴ የተገታበት ሂደት ስላለ፣ ስለዚህ ጥሩ የሆነ የቀጠናዊ ትስስር እንዳለ ማሳያ ተደርጎ ሊወሰድ ይገባል እና ይህን መበረታታት መቀጠልም ያለበት ጉዳይ ነው ብዬ ነው የማስበው። ይህንን ነው ለማለት ፈልገው። አመሰግናለሁ። ቅርብ፣ አመሰግናለን። ፋኖ ሞገስ አባራዊ፣ አማራ ፋኖ በወሎ ምክትል የፖለቲካ መምሪያ ኃላፊና የቀጠና ትስስር መምሪያ ተወካይ፣ ቀጥታም አልፎ ወደ ፋኖ የቆየ ሞላ ነው የአማራ ፋኖ በጎጃም ቀጠና ትስስር መምሪያ ኃላፊ። አጠቃላይ እንደ ቀጠናችሁ ብቻ ሳይሆን ከሌሎች ቀጠናዎች ጋር ያለው ማለትም ከአራቱም የፋኖ አደረጃጀቶች ጋር በተለይ በዘመቻ አንድነት ጋር ያላችሁ ግንኙነትና ትስስሩ ምን ይመስል ነበር የሚለውንም በዛው ሂዱበት። አመሰግናለሁ። ሙሉ ጌታ አመሰግናለሁ። ሌላ ሚዲያዎችም ለአሻራ ሚዲያ እነማዚም በጣም ነው ማመሰግነው። ዘመቻ አንድነት እንግዲህ እንደሚታወቀው የአማራ ሕዝብ ከዚህ በፊት ሲጠብቅ ከነበረው የአማራ አንድነት ተምሳይ ቤት ለመስራት አንዱ ሰርቅ እዳጅ ነው። ዘመቻ አንድነትን ካወጅ ነው በኋላ አመት ከምናምን ከሰራናቸው ስራዎች በአንድ ደቂቃ በአንድ ቀን በተመሳሳይ ሰዓት የፖለቲካው ክንፍ የአንድነቱን ምስረታ እያደረገ ካለው ሂደት የወታደራዊ ክንፍ ደግሞ ምን ይመስላል በሚል ዘመቻ በአንድነት እስኪ ይታይ ብለን ባደረግነው ውይይት፣ በተመሳሳይ ደቂቃ አራቱም ማዘን በተጨማሪ ቢንዛሙ ፋኖም ተጨምሮ ቀላት ሳያስብ ሳያቅት በተኛበት እንዴት አድርገን እንዳያርበለበት ነው። እናንተም ታውቁታላችሁ። ሌላው የጠላት ክምፍል ያውቁ። ስለዚህ አሁን ዘመቻ አንድነትን ስንጀምረው የአማራ አንድነት ተምሳይን ቤት ለመስራት መንደርደሪያ ነው፣ አንድ እርምጃ ነው። ወታደሩ ቅድሚያ የቀጠና ትስስሩን ይሰራል አይሰርም አይሰራም የሚል ተሞክሮዎችን ቴስት ለማድረግ ይሄ የሲቪል አድሚኒስትሬሽኑ የተወያየበት ነበር። ወታደሩ ምንም ችግር እንደሌለበት በአማራ አንድነት እንደማይደራደር ያዋጣውም የአማራ አንድነት ስለሆነ በተመሳሳይ ቅድም እንዳልኳችሁ ፊሽካ ተነፍቶ ከጠላት ላይ መብረቃ የሆነ ጥቃት ተፈጽሞ በአራቱም ማዕዘን ጠላት ተበታትሮ በአሰሳ መልክ የነበረው ወደ ዞን ከተማ ተሰባስቦ ኪሳራ ደርሶበታል። እንግዲህ በተመሳሳይ ሰዓት እንደጎጃም የአማራ ፋኖ በጎጃም ባደረገው ኦፕሬሽን ከአንድ አካባቢ ተመቶ ሌላ አካባቢ ኃይል ለማምጣት ሲንቀሳቀስ እዚያው ላይም ተጨማሪ ሲመጣ ድንብርብሩ ወጥቶ ጠላት ሚይዘውን የሚጨብጠውን አጥቶ እንግዲህ አማራጩ የነበረው ወደ ዋና ከተሞች ወደ አስፓልት ዳር እየሸሸ ራሱን ማትረፍ ነበረ እና በዚህም መሳሪያዎች ተማርከዋል። በሻለቃ ደረጃ ተደምስሰዋል። ኮረኔሎች ተደምስሰዋል፣ ተይዘዋል። ረድዮኖች ተማርከዋል። የቡድን መሳሪያዎች ገቢ ተደርገዋል። በአራቱም ማዕዘን እንደጎጃም ልክ ሌሎች ወንድሞቻችን በወሎ በሸዋ በጎንደር እንዳደረጉት ሁሉ በአካባቢ ያለው የቤንዛሙ ፋኖ ወደኛ ተሻግሮ የዚህም ዘመቻ አንድነት ተቀላቅሎ እኛ ጋር ውጊያ ሲያድርጉሏል። በስድስተኛ ክፍለ ጦር እና በአምስተኛ ክፍለ ጦር ይህንን ዘመቻ ስናካሄድ የቤንዛሙ ፋኖ ስራ አስፈጣሚ እና የጎጃም የአማራ ፋኖ በጎጃም ስራ አስፈጣሚ በጋራ ውይይት ነበረ። ይህን እንደጨረስን ነው ፊሽታው የተነፋ። ጥሩ ውጤት ነበረን። ለምናልባት ግን እዚህ በፊት የአማራ ህዝብ በሀገር ውስጥም በውጭም ያለው ሌላው በውጭ ያለው ኮሚኒቲም ጭምር የአማራን አንድነት እንደሚፈልግ የታወቀ ነው። የአማራ አንድነት ሳይመሰረት በአንዳንድ ምክንያቶች ቆይቷል። ሰራዊቱ ሲጠይቅ፣ ህዝቡ ሲጠይቅ፣ ጋዜጠኛው እናንተን ጭምር ራሳችሁን መሥዋዕት አድርጋችሁ እንደ ሻማ ቀልታችሁ አገር ለቃችሁ ለዚህ ለአማራ ህዝብ ብላችሁ በሰው ሀገር ተቀምጣችሁ እያለ ይህንን የአንድነት ጥያቄ ስጠይቁ ነበር። የአንድነት ጥያቄው አሁን ዘመቻ አንድነት መልሶታል። ቀጣይ ግን የሲቪል አድሚኒስትሬሽኑ አንድ ሆኖ ተወያይቶ የአንድነቱን ቤት መስራት ነው። አንድነቱ ቤት መስራት ማለት ምን ማለት ነው? ከዚህ በፊት ሲደረግ እንደነበረው በግለሰቦች ደረጃ ውይይት ተደርጎ አንድነት ብሎ ማወጅ አይደለም። እናንተ እንደምታውቁት እንግዲህ ድርጅት ሲመሰረት፣ አንዳንድ ድርጅቶች በሚዲያ እና በዶላር የተመሰረቱ ድርጅቶች አሉ። እሱን ልናደርግ አልፈቀድንም እኛ። እና የአማራን አንድነት ተምሳሌ ስንመሰርት መሰረቱን በደንብ አድርገን ከመሰረት ነው። በኋላ ግድግዳውን ገድግደን ጣራውን መምታት ነው የፈለግ የማይፈርስ ራሱን የሚችል አይደለም። በኢትዮጵያ ለምስራቅ አፍሪካ ስለፈ ፈለቶችን እየሞላ እየሞላነ በወንድማማችነት እየተመካከልነ አንድነቱን ለመመስረት ዘመቻ አንድ መንደርደሪያ አድርገን አንድ እርምጃ እንግዲህ ይህ ሀይል በአንድ እርምጃ ይህን ያህል የሚንገዳገድ ከሆነ አንድነቱን መስርተን ሁለት ሶስት እርምጃዎች ከተራመድነ ምን ያህል እንደሚሽመደመድ እናንተ የምታውቁት ይሆናል። ለእናንተ መንገር ለቀባሪ ማርዳት ነው። ለምሳሌ ይህ የዘመቻ አንድነት ከቋራ እስከ ምንጃር ሸንኮራ ከወሎ ቤት አማራ እስከ መተከል በላ ተራራ ድረስ ያነቃነቀ ጠላትን ያከሰረ ወዳጅን ልብ ያሞቀ አጠቃላይ የዚህ የዘመቻ አንድነት ሂደት ነበረ። እንግዲህ በየቀኑ እንደምትከታተሉት በየቀኑ ድሎች አሉ። ዛሬ ዘጠነኛ ቀኑ ነው ያዘው። በዘጠነኛ ቀኑ ሁሉ ታምር እየሰራ ወደፊት እየገሰገሰ ያለ ሀይል ነው። እንደ አማራ አንድ ስንሆን የሚያምርብን እንደ አማራ አንድ ስንሆን በፍጹም ዓለምን ተወዳዳሪ ሁነን የምንወጣ የምስራቅ አፍሪካን ፖለቲካ ወኪል ሁነን ተወዳዳሪ ሁነን እውነት ዓለም አቀፍ አሁናዊ ፖለቲካን ተረድተን የምንራመድ ሰዎች ሁነን ሳለ የአማራን አንድነት ሳንመሰረተው ቆይተናል። አሁን ግን ሀ ብለናል። እንግዲህ እናንተ እንደምታውቁት የአብይ አህመድ ስርዓት በየቀኑ ከመዋሸት በተጨማሪ ፓርላማው ላይ የነበረ ንግግር እያ መልካም መልካም ሰውዬ ወደ ጠቀርሻነት ተቀይሮ ምሳሌዎች ሁሉ የፈሪዎች የጅቦች ነበረ። እዛ ነው የመስለው። ይህም ሰውየ ጅብ በታች አህያ ስጠጣ ነገር ለመፈለግ አረድ የፈረሰብኝ ውሃ ይላታል። ውሃ ወደ ላይ አይሄድም መቼስ። ስለዚህ አሁን የጅቦችን ምሳሌ ሲል የነበረ ያኑ አህያ ጅብ መብላቷን ስለማይቀር እንደ አንድ ስንኝ አባቶች ይቋጥሩ ነበር እና ጅብ ሲጮህ አፉን ከመሬት አዘቅልቆ ነበረ። አብይ አህመድ ሲናገር በሙሉ ዶክተር ደሳሌን ሳያይ ሌሎችን የእሱን አቀርቅሮ እያየ ነበር እያዘነ ሲናገር ነበር፣ እና አንድ ስንኛ አለ ከሩቅ ላይ ቢጮ ቅርብ ነው ድምሶ ምን ጥቁር ቢበሉ ነጭ ነው ክሶ እያሉ እንግዲህ አብይ ጠብቀን መገዝገዝታችን ወደ እርሶ ነው የሚል ምልክት ነው ያለን። በዚህ ያክል ፓርላማውን ያነቃነቀ፣ የአብይን ወንበር በደንብ የነቀነቀ፣ ፖለቲካውን የቀየረ ከዚያ በተጨማሪ ሌላ አጀንዳ እንኳ ቢመጣ እሱን ተቋቁመን በሳይበር በሚዲያ ሳይበር ግሩፓችን እናንተን ጨምሮ ከፍተኛ ድል የተከናጀንበት ነው። የአማራ አንድነት ተምሳዬ ለውጭውም ለሀገር ውስጡም ለታጋዩ ለህዝቡም በጣም ስለሚያስፈልገው እኛም እንደ ቀጠና ትስስር በየቦታው በአራቱ ማዕዘን አምስተኛ ቤንዛሞን አድርገን እየተነጋገረ ነው የምንገኘው። መሪዎቻችንም ጭምር ከአራት ሰዓት ለአንድነቱ እየሰሩ ነው ያሉት። ሌላ የውስጥ ጉዳያቸውን እኛ እየሰራለን ነው ያለ ነው። አንድነቱ ይመሰረታል። ምሳሌው ደግሞ ዘመቻ አንድነት ነው። ይህ ዘመቻ ወደፊት የሚቀጥላል። አማራ እንግዲህ አንድ ሲሆን ያምርበታል። እዚህ በፊት የዛሬ አምሳና ስልሳ አመት የተሰራብን ፖለቲካ እስከ ኬንያ ደንበር ድረስ፣ በዚህም ደግሞ ኤርትራ ደጋማ አካባቢ ድረስ ተበታትነን ኑሮ ብለን ኢትዮጵያዊ ነን ብለን የኖርነ አሁን ግን ለእናንተም ጭምር ለሌሎች አካላትም ጭምር ብሄርተኝነትን በደንብ አሳድገን እየተጓዝን ያለው የአማራ አንድነት በቅርቡ ይመሰረታል። እናንተም እየተከታተላችሁት ነው። የሚሆነው መረጃ ይኖራችኋል። ይህ ነው ያለኝ። እንግዲህ አንድነት ዘመቻ ይቀጥላል። ከልብ እናመሰግናለን። የአማራ ፋኖ በሸዋ የቀጠና ትስስር መምሪያ ኃላፊ ዳዊት ቀጸላ ፋኖ ዳዊት ቀጸላ ወደ አንተን ንምታ መልካም። አመሰግናለሁ። እንግዲህ ያው ጓዶች በደንብ አድርገው ጠቅሰውታል። ለማጠናከር ያክል ነው እንግዲህ በአራቱም የአማራ ስመርስቶች የምንገኝ የፋኖ አደረጃጀቶች በጋራ በመሆን ዘመቻ አንድነትን አውጀን አገዛዙ ላይ የጋራ መጠነ ሰፊ ጥቃቶችን በመሰንዘር ሎትሮም የፋኖን በትር መቋቋም ያቃተውን የተተረማመሰ አገዛዙን ሰራዊት በተቀናጀ መንገድ ሁለገብ ኪሳራ እያደረስንበት እንገኛለን። አገዛዙ በሁሉም መስኮች እየደረሰበት የሚገኘውን ሽበት ለመሸፈን በፋኖ ሀይሎች እየደረሰበትን ያለውን ከባድ ጥቃት መቋቋም ሲያቅተው ባረጀና ባፈጀ የፕሮፓጋንዳ መሀንዲሶቹ በኩል የፋኖን ሀይል አንድ ጊዜ አጠቃላይ አጀንዳ ለማስቀየር በሌሎች ዜናዎች በመጠመድ በሌላ ጊዜ ጉዳዩን ከሌሎች ሀይሎች ጋር በማያያዝ የዘመቻ አንድነትን ቅርጽ ለመቀየር ክርምስ ውስጥ ይገኛል። እንግዲህ የፖለቲካ ክሽፈት የገጠመው አገዛዙ በሀገሪቱ ትልቁ የስልጣትን ባለቤት የሆነው የህዝብ ተወካዮች ምክር ቤት ሳይቀር እጅግ በወረደ መንገድ ቅሌት በማይፈራው ጠቅላይ ሚኒስትሩ በኩል በአውደ ውጊያዎች የደረሰበትን ቅስም ሰባዊና ሽንፈት ወደ ጥንቁልና ደረጃ በማውረድ ያልሄደበት ርቀት እንደሌለ የቅርብ ጊዜ ትውስታ ነው። እንግዲህ ድርጅቶቻችን አንፃሩም አንጻሩም ሙሉ ትኩረታችንን በዚህ ዘራጥፊ አገዛዝ ላይ በማድረግ ዘመቻ አንድነት በሁሉም የአማራ ስመርስቶች ተጠናክሮ እንዲቀጥል በማድረግ እና በዘመቻ አንድነት የሚገኙ ድሎችን ለቀጣይ ስራ መዘጋጃ በማድረግ ውጊያው ከክልሉ ወጥቶ ወደ ማዕከል የሚያደርገው ግስጋሴ የሚጠናከርበት አውደ ውጊያ ለመፍጠር የምንጠቀሙ ይሆናል ማለት ነው። እንግዲህ ዘመቻ አንድነት ተራ ወታደራዊ ዘመቻ ሳይሆን የፋኖ ኃይሎች በጋራ በመሆን የምንመሰረተው አንድ መሪ ድርጅት እንደምንደራ ጭምር የሚሆን የአንድነት አካሄዳችንን የምንፈትሽበት ወታደራዊ እንቅስቃሴ መሆኑን ከግምት ውስጥ ማስገባት ያስፈልጋል ማለት ነው። እንግዲህ ከዚህ ጋር ተያይዞ የአማራ ፋኖ ትግል በአንድ መሪ ድርጅት ማዕቀፍ የሚመራበትን መንገድ በአራቱም አቅምርስት የምንገኝ ድርጅቶች ከመቼውም ጊዜ በላይ በፍጹም ቁርጠኝነት እየሰራ እንገኛለን። እንግዲህ ለህዝባችንም ዘመን ተሻጋሪ ሀቀኛ ወኪል፣ የአሁኑን እና የመጪውን ጊዜ ችግሮች የተረዳ ድርጅታዊ መሰረቱ የጠነከረ ሰፊና ጠንካራ ሕዝባዊ መሰረት ያለው ድርጅት በአጭር ጊዜ መስርተን ይፋ ለማድረግ እየሰራ እንገኛለን። እንግዲህ እንደ ቀጠና የትስስርም ከዚህ ከአማራ አንድነት ወይም ደግሞ አንድ መሪ ድርጅት ከማዋለዱ አንጻር አንበሳውን ድርሻ እየተንቀሳቀስን እና እየሰራን እየተመካከር እንገኛለን ከዚያም በዘለለ በአራቱም መሪዎቻችን በኩል ቅድም ወንድም የቆየ ሞላ እንዳለው ቤንዛሙን ጨምረን አምስቱም ፕሪቬንስ ላይ ያሉት መሪዎቻችን በጋራ ሃያ አራት ሰዓት ያላሰለሰ ጥረት በማድረግ የአማራን አንድነት ለማምጣት እየሰሩ ይገኛሉ የሚል እምነት አለኝ። እኛም እየሰራን ነው። እንግዲህ ይህን ነም ብለው አመሰግናለሁ። ክብር ለተሰቡት። እሺ፣ ከልብ አመሰግናለሁ። የአማራ ፋኖ አንድነት በጎንደር የቀጠና የትስስር መምሪያ ኃላፊ ፋኖ በየነ አልማው ወደ አንተ ድምጣ። በጣም ጥሩ አመሰግናለሁ። አኑ በየነ አልማው ታደሰ ነኝ። በቅድሚያ እዚህ ፕሮግራም ላይ የተሳተፋችሁ የሚዲያ አካላት እና ጓዶች እንዴት ናችሁ? እንኳን በሰላም አገናኘን። ይህን ብዬ እንግዲህ ሙሉጌታ ባነሳው ጉዳይ ወይም ደግሞ ለዚህ ፕሮግራም ይመጥናል ብለህ የዘመቻ አንድነትን ጉዳይ ባነሳው፣ እንግዲህ ዘመቻ አንድነት የመጀመሪያ የምነሳው እቅዱ ላይ ነው። እቅዱ ሲታቀድ በዘፈቀደ የታቀደ እቅድ አይደለም። እቅዱ ሲታቀድ በአራቱም ግዛቶች ያሉ የፋኖ ተቋማት ከፍተኛ አመራሮች በተለይ ወታደራዊ አዛዦች ተነጋግረው በጋራ ያቀዱት እቅድ ነው። ይህ እቅድ አፈጻጸሙንም ስናይ፣ ተግባራዊነቱንም ስናይ ታች ምድር ላይ ያለው ተዋይ ሀይላችን በእነዚህ ተቋሞች ማዕቀፍ ስር የሚገኘው ሀይላት በሙሉ በደስታ በደስታ ግዳጁን ተወጥቷል፣ ግዳጁን ተወጥቷል። ያ ማለት ምን ማለት ነው? ዘመቻ አንድነት ተብሎ ሲጠራ ማንም ያላቅማማ፣ ማንም ሽንጤን፣ ሙርጤን፣ ቤቴን፣ ማቄን፣ ጨርቄን ሳይል በደስታ የተቀበለው ቅቡልነቱ በህዝብም ዘንድ ሆነ በተለያዩ ሰራዊት ዘንድ ከፍ ያለ የነበረ መሆኑን ማስረዳት ይፈልጋሉ። ተግባራዊነቱ ያነጻጸረው በርካታ አውታር መንገዶችን በማቆራረጥ በርካታ የአገዛዙ ኃይል የከተመባቸውን ካምቦች ታርጌት ያደረገ ነበር። ይሄም ሆኖ ምሳሌ ማንሳት ብንችል እኔ በሚገኝበት ቀጠና የአማራ ፋኖ አንድነት በጎንደር ታርጌት ያደረገው አውራ መንገዶችን በማቆራረጥ ምሳሌ ጎንደር ከተማ ተነስቶ ወደ ማይጸብሪ፣ ጎንደር ከተማ ተነስቶ ወደ ሁመራ፣ ከጎንደር ከተማ መተማ፣ ከጎንደር ባህር ዳር ንስ መንገዶችን እንኳ ማየት ስንችል ጎንደር እስከ ወሎ ከማክሰኝት በለሳ መጋቢ መንገዶችንም ጭምር የተቆራረጠበት በአንድ አውደ ውጊያ ሁሉም ኃይል ተሰልፎ ወደ ትግበራ የገባበት ውጤቱንም ማየት ስንችል የአገዛዙ በርካታ ኃይሎች የተደመሰሱበት እስከ ከፍተኛ አመራሮች ድረስ የተሰዉበት በርካቶች የተማረኩበት በርካታ ድሎች የተገኙበት ነበር። ይሄ ሲሆን ክትትሉ የየተቋማት ህዝብ ግንኙነት በጋራ ሀያ አራት ሰዓት የመሩበት የተከታተሉበት ወታደራዊ አዛዦች መልካም በሆነ ቅንጅት ተቀናጅተው ሲመሩት የነበረበት ዋና የየተቋማት መሪዎችም በጋራ ተሰልፈው ሲከታተሉበት ነበር ነበር በትክክሉ በጥቅሉ የዘመቻ አንድነት እንድምታ ስናይና ስንገመግም ውጤቱንም ስናስቀምጥ የዘመቻ አንድነት ትግበራ በአራቱም ግዛቶች ቤዛ መሆንም ጨምሮ ነገ ሊመሰረት የሚችለው ወካይ ድርጅትና አማራው ቤትን ቅድማ ድርጅትን የፈጸመ ጠቅላላ አማራውያን እና ደጋፊን ትግሉን የሚደግፉ ህዝባችንን ያነቃቃ አላርም የሆነ ስርዓቱን ከምን ጊዜው በላይ ያሸበረ ያስደነገጠ ወንበሮችን ያነቃነቀ እርምጃ ነበረ ዘመቻ አንድነት። አብይ አህመድ ከሚኩራራበት ድሮም በላይ ነበር፣ ከድሽቃዎች በላይ የነበረ ዘመቻ አንድነት መሆኑን በግምገማችንም አስቀምጠናል። በመሆኑ ይሄ ዘመቻ አንድነት እስካሁኑ ሰዓት ድረስ እየተካሄደ ያለ መሆኑንም ማረጋገጥ እፈልጋለሁ። በዚህ ዘመቻ አንድነት የስርዓቱ ኃይሎች ተስፋ የቆረጡበት፣ እቅዳቸው የተፋለሰበት ጭራሽ ስርዓቱ ስርዓቱ እንዲቀጥል ያከተመበት የወገንን ሀይ ከምን ጊዜው በሄደበት አኩሪድን የተመዘገበበት ከዛሬ ውጤታችን ነገን አጠናክረን የምንቀጥል መሆኑን በዚሁም ማሳሰብ ፈልጋ ነው። አመሰግናለሁ። ሙርጌታ ከልብ እናመሰግናለን። የአማራ ፋኖ አንድነት በጎንደር የቀጠና ትስስር መምሪያ ኃላፊ ፋኖ በየነ አረማው ታደሰ፣ እንዲሁም የአማራ ፋኖ በወሎ ቤት አማራ ምክትል የፖለቲካ መምሪያ ኃላፊ እና የቀጠና ትስስር መምሪያ ተወካይ ፋኖ ሞገስ አባራው አማራ ፋኖ በሸዋ የቀጠና ትስስር መምሪያ ኃላፊ ፋኖ ዳዊት ቀጸላ፣ አማራ ፋኖ በጎጃም የቀጠና ትስስር መምሪያ ኃላፊ ፋኖ የቆየ ሞላ፣ ስላደረሳችሁን መረጃ ስላደረሳችሁን ስለ ዘመቻ አንድነት ማብራሪያ ከልብ እናመሰግናለን። ስለነበረን ቆይታ በአድማጭ ተመልካቾቻችን ስም በሁላችንም ሚዲያዎች ከልብ እናመሰግናለን። አክባሪ ይስጠልን።